እንዳትል እቺ ኦሮሞ ካርድን እንዳታነሽ ነው። ሰነፍ ሴት በጣም ነው የምንጠላት። ሁሉም መጥቶ የሚስቅልሽ ደብሮት ነው እንጂ ወዶሽ አይደለም። ወዶሽ አይደለም። ወዶሽ አይደለም። የእናቷ ኢነርጂ ልጇ ላይ ልጇ እንትን የላት በእሷ ቤት ባሏን ፈታች፣ ክለብ ወጣች። ከፋኒ ጋ ግን እያለች ቤተ ክርስቲያን ነበር፣ ምዞር ሞገስ ነበር። ከዛም ባሏን ፈታች እና ክለብ ሄደች። መቀመጫ ውስጥ ፓንቷን ፍሎስ እያደረገች ቪዲዮ ተፕሮሰተ እሺ ካላት ትታረቀው፣ ካልሆነ ግን ኦነስትሊ ስፒክን ከማንም ወንድ ጋር የምትደንስ ክለብ ውስጥ የምትደንስ አቬለብል ፎር ኦል የሆነችው ልጅ አንቺ ዲቦራን ፖፖት ያለሽ፣ የራስሽን ፖፖ ይዘሽ የሁለት ልጆችን ናት።

እንቆርቲ ነው ያለች ቅርት እንቁርቲ ፕሊስ ታለች በቃ ዋና ከና ጣቢ ዱጋ ዋቀ። አሁን ሄለን ጋር ሄለን ጋር ብትሄድ ሄለን ብታመጣ ማለት የማሚ ደግሞ ፊቱ አንድ አይነት ነው ከኔ ጋር ና አሮጊት አስቡ። የሰባ ምናምን አመት አሮጊት አምጥታ ፎቷን እቺ ናትናት ሸው ሶሪ ኮኮ እቺ ናትናት ምናምን ሊባል ማለት ነው። እንደ ጋሽ ሆነስ እነ ጋሽ ሆነስ ጋይስ አሁን ጋሽ ሆነስ ምን አርጉ ምን አረጎ? ቅንቅናም ልጅ ነው ጥፋታቸው፣ እኮ ቅንቅናም ልጅ መውለዳቸው ነው። ምን አረገውም በሰላም የሚኖሩ ሽማግሌ በመልካቸው መሳድ ምን አረገውም። ጋሽ ሆነስ እንደው አሁን እንደው ጋሽ ሆነስ የሚታፈርባቸው ወሳባት ናቸው። ሆነስሊ በነገራችሁ ላይ ጋሽ ሆነስ የሚያውቋቸው ሰዎች ነገሩን ጥሩ ሰው ናቸው። ይህ ነው ይጥልብህና፣ ቤታየሆን ወለዱ እሳቸው ማሜን ወለደች። አሁን በል የሚናደዱ ሰዎች ማሚ ይዞት ሊመጣ እኮ ነው። ጋሼም ሊመጣ እኮ ነው። ጋሼ ይመጣል። መነፅሩ እንደዚህ የሚያይበትን ፎቶ ቆይ አንክ አምጥቼ ላስመርጥ፣ ሚረገጥበት ፎቶ ጋሼ። ከዛ ጋሼ ይመጣላት እንደዚህ ብሎ ቁጭ ብሎ ማለት ነው እንዴ ናቸው ኮነሬ፣ የደርግ ኮነሬ እንደዚህ ያረጉ ተብሎ ይራገጣል። ጋሼ ከዛን ኢንሳይደሮች ግቡ ይባሉና አቃቸዋለሁ የደርግ ወታደር ነበሩ። ከብሔር ብሔረሰብ ወልደዋል ምናምን ይባል እኮ ነው። በጣም ውርደት እኮ ነው ጋይ ይህንን ልንስቅበትም አይገባም። እኔ ስቄ ነበረ እና አርሞኝ ነው መወዳቸው ሰዎች እንቁርቲ ምነካሽ፣ ይሄ ነገር ገብቶሻል። የቤታ የቤታፎሎወሮች የጂጂ ባልን ሲያመጡት ተሳቀ ። አሁን እንደው ወደ ቀልዱ፣ ቁም ነገሩን ጨርሻለሁ። ጂጂ ያንን አባት ግን ይቅርታ ጠይቂ። ካልጠየቅሽ ትመነዝሯችሁ ገና በልጆች ነው ምከፍ የሰው ልጅ ጎርተሻለ እንደ ዘራሹ ነው የምታገኘው። ኤኒዌይ የጂጂ ባል ሲመጣ ልብስ ሰፊው ማለት ነው። አሁን እንደው ጂጂ ከልብስ ሰፊ ጋር ራሱ ምገጥም ይመስላችሁ ነበር። ግን ይገርማችኋል፣ ዱቄት ነው ራሱ እንትኗ ፊልዷ ዲፓርትመንቷ ዱቄት፣ ወንድ ካልሆነ አይመቻትም። ጌታ ግን ትሰርካቸው ወንዶች። የጂጂ ምርጫ ዱቄት። የኒዮኒዎቹ በጣም ምርጦች ናቸው። በነገርሽ፣ እኔ ጀግና ካልሆነ አይመቸኝም። ከህብ አሁን ልንገርሽ፣ ቆንጅዬ ካልሆነ ስል ስል ነው የሚመሳስሉት ልብዬ ደግሞ ይብቶ ኖ ኖ ኖ አይ ወርኮ ወርኮ ነው የምትመርጠው። ከዛን ይጎርራሉ ደግሞ ኖ ማለት ዱቄት ስላችሁ፣ የዛሬ ሰላሳ አመት የልብስ ሰፊ ነበር፣ አሁንም ልብስ ሰፊ ነው። የሆነ እድገት እንኳን የለውም። ከራሷ ቫሊዩ እኩል ነው። የስ ራሷን እንደምታየው ነው ለነገሩ አሁን እኮ ይውላችሁ፣ አሁን እኔ ጂጂን ቢያደርገኝ ፈርስቶፎን ጂጂን ቢያደርገኝ ከስታለች አይደል? አምራለች የተቆራረጠ ለብሳለሁ። ስምንዳንችን ቢያደርገኝ የኮክቴል ቀሚሶችን ለብሳለሁ። አጭርም ረጅም ያልሆኑ ቀሚሶች የለም እነሱን ለብሳለሁ። ኦኬ ጂጂን የለም ከራት ኔ የኔም ደግሞ ሰምተሻቸዋል ምርጮች ይነው ወይ የሆነ ሰርቲን ኤጅ ላይ ስትሆኝ ሉዝ የምታረጊው ነገር አይኖርም ቢልሽ የምከፊ ሴት ከሆንች ራስሽን የምታቂ የምትፈልጊውን ነገር የምታቂ ሴት ከሆንች ሀይሄሉ ምንም ሉዝ የምታረጊው ነገር ከሌለ ምርጫሽም ይስተካከላል። ሶ በአንቺ እድሜ በሆን የተቆራረጠ ልብስ አልለብስም፣ ዳንቴን ልብስ አልለብስም። ባዲ ሾ አላረግም፣ ግን አይ ሾ ባዲ ደሴም ታይም ሶ ምለብሰው አጭር ቀሚስ። አሁን ያንቺ የምትለብሻቸው እንኳን መራቢያ አካል እንጥል ያሳያል። እንጥልሽን ሽን አይቼዋለሁ ባለፈው ከውሸት ጋር ገብቶሻል። ይሄ አጭር ልብስ ከእድሜሽ ጋር ሂድ። አንቺውን መልበስ ያለብሽ ኮክቴል ቀሚሶች ትለብሽና ሲምፕል ሀይል ደግሞ ይሄ የስትሪፐር ነው የምታደርጉት። እዛ ጀርመለም እንደሆነ አላቅም። ሲምፕል ላይክ የለም፣ ሀይል ላይክ ቱ ኢንች ምናምን የለም፣ ከፍ ያለች ምናምን፣ እሱን ትለብሻለሽ። ቬሪ ፎርማል የሆነ ጸጉር ከለር ታረጊያለሽ ምናምን። ውሎሽ ብራንች ምናምን ትወጫለሽ። ቱ ኢንች ላይክ እንደዚች የለም፣ በቃ አሁን እድሜ ሲሄድ ጫማሽም ላይክ የለም እንደ ስትሪፐር ታዲያ ሲክሰብ የለም፣ እንደዚህ ምናምን ታደረጊያለሽ። እድሜሽ ሄዱ ከወደቀች ከሆኑ እኮ አይ ሲ ዩ ነው የምትገባው። ላይት ሜካፕ ትቀቢያለሽ። እትስ ኦኬ። ሪንክልሽ ቢታይ ቦታክስ ታቆሚያለሽ፣ ከንቨርሽን ምናምን ታቆሚያለሽ፣ ፊትሽ ላይ አንቺ እና ቤታየው እናትና ልጅ ነው የምትመስሉት። ነው የቤታየው እናት ተገኙ ሲባል ጅጅ ያልነበረች እንዲያልጉ ቤታየም ጅጅን እየመሰለች ትሄዳለች፣ በህሊና በመልክም። በነገራችሁ ላይ ሁለቱ አሁን እኮ ይቅርታ፣ በጎች ካላችሁ ውጡ፣ ነው እናትና ልጅ መስሏል። ማዘር አንሰር ጀሪብዬ ለመጥራት አልፈልግም፣ ግን ፊታችሁ ላይ አዘማመታችሁ እናትና ልጅ ይመሳሰላሉ። ጂጂ እና ቤታዩ ይመሳሰላሉ፣ እና በህሊናም ይመሳሰላሉ። ቤስት ፍሬንድም ትሆናላችሁ። አሁን በማነሱ ሞ በኤልሻዳይ ምክንያት ፍቅራችሁም ደግሞ ደርቷል። በጎቿም የቤታ በጎች ኦርደርን ለመሳደብ ጣም እንትን እያሉ ነው። እኔም ስቃል ሰው በጥላቻ ጓደኛ ሊሆን አይገባም። በነገራችሁ ላይ ሰውን ስለጠላችሁ ሄዳችሁ ያንን ሰው ከሚጠላ ሰው ጋር ጓደኛ እንዳትሆን ጥላቻ ላይ ቤዝ ያደረገ ጓደኝነት የትም አይደርስም አሊያንስም ማለት ነው እና እንደዛ ለብሳለው ውሎዬ ላይ ትላልቅ ሰው እኩዮቼ የሚበዙበት አሁን አንቺ ሆዴን ሄደሽ ነው ፒክ ያደረግሽው ቤት ነው አበሻ ቤት ምናምን ሄደሽ ፒክ ያደረግሽው ምን አንቺን ቢያደረገኝ ሶሻል ሰርክሌን አስተካክላለው ቡክ ክለብ ምናምን ኤክሰርሳይዝ የሆነ እንደለም እንደ ምንድነው የሚባለው? ረሰት እንደዛ አካባቢ የለም። በእኔ ኤጅ ግሩፕ ውስጥ ያሉ ሰዎች ጋር አይሰራ ወንድ ማይሰልፍ ምናምን ፋይንድ ዮር ኦውን ቲንግ አይ ሃብ ማይ ኦውን ቲንግ። ዮጋ ሰራለው ምናምን። ውሎይን አበሻ ቤቱ ከምናምን ጫት የሚቀነጠስበት ቤት ነው። እንደዚህ አይነት ነገሮች አረግና የኔን እኩያ ነው የምጠብሰው ምጠብ ሰውን ማለት እየደበረኝ ነው የማወራው በነገራችሁ ላይ፣ የኔን እኩያ የኔ ኤጅ ግሩፕ የሆነ ሰው ከኔ ጋር ልጆቹን ልጆቻችን የቻሉ አንድ ህይወቱን የለም ቢሉ የራሱ የሚከፍል ምናምን ከሆነ ከዛም በኋላ ቲክቶክ ላይ መተሽ ከህፃናት ልጆችን ኮመንት እያነበርሽ አትሳደብም ነበር። እንደዚህ አይነት ትልቅ ሰውን በጠብሽ ችጅዬ አንድ ቱናም አይልሽ መጥቶ፣ ዛሬ ደግሞ ልጅሽን እየሰደበ ነው። ልጅሽም አትሰደብም ነበረ በቃ ጸዳ ያለ አሁን ዛሬ ፍራይዴ ነው፣ ዲነር ልትወጪ ትችያለሽ። ነገ ብራንች ይዞች ሊወጣ ይችላል። ሳረዳይ ሻፒንግ አብረሹ የምትሄጂ ህይወትን አብረሹ ሼር የምታረጊው ህይወትሽን ሚዝረብል ማያረግብሽ ሚዝረብል ማያረግብሽ ዋጋ ማያስከፍልሽ በህይወትሽ ላይ ዋጋ አድ ያደረግ ወንድ ካልሆነ ምን ይሰራል? እና ምን እኔ ሁልጆች ወልጃለሁ፣ ላግባ ላግባ አይዶንኬር ቻል አይዶንኬር እና ግን ሰው ጋር ካልሆንኩኝ ምን አንጋተት ከምን ጎላለሁ፣ ከምን ጎላለሁ ንገሩ። ከዛን ወትሻውን ኤልሻዳይን ምናምን አትሳደብም ነበር። አሁን አየሽ፣ እንደዚ ወንድ አብሮች ቢሆን ተለቅ ያለ ምናምን ከኢንተርኔት አውርዶች ምድር ላይ ህይወትን ኢንጆይ መታረጊበት ምናምን ላይፍ ይኖርሻል። በቃ ደስተኛ ቶኝ ነበር ጥገና ሆናች የምትፈልጊው፣ ህፃናት ወንዶች መፈንዳት አይሆንማ። በቃ ሰውነትሽን እየነገርሽ እኮ አይሆን፣ እንደዛ ነበር እኔ ማድረገው። ኦርደር ምናምን ብያስበሸዋል። የዕድሜን ሶስት እጥፍ ምታክል ህፃለች የእድሜዋን ሶስት እጥፍ አክላለሁ። ኦርደር ብዬ እኔ ልሰድባት ሰርጀሪ ላይ ፊንገር ላይ አስባችሁታ? እኔ ራሱ እኮ አፍራሉ። እንደዛ ሲሉ ታውቃላችሁ አይደል? እኔ እኔ አሮጌት ትለኛለሽ። በነገራችሁ ላይ ለምን መሰላችሁ? እኔ በእንትን ነው እንደ እድሜ ነው የማወራው ምናምን እና እንደ እድሜ ብቻ ሳይሆን ፕላስ አድርጌ ነው የምኖረው። ሶ ለጂጂ ኪያ አይን እኔ እንትን ነኝ አሮጌት ነኝ በሚያስቀው ሁኔታ እና አስባችሁታ? እኔ እንኳን አልልም። እኔ ሰምታችሁኛል። ቤት ታንኩን የሰርጀሪ ብያት አላውቅም ብዬ ስሟን ጠርቼ አላቅም ግን ስለ ጊፍተሩ እናወራለን። ስለ ጊፍተሩ ሰምተሸላት ቅድም ያወራንበት በጣም ነው እኮ የገረመኝ። ኧረ ነው እቺ ገንዳ ልኮ አይን ነገራት የሚወጣው ቃላት ከአፏ። በነገራችን ላይ ያ የራሷን ተግባር ነው። ይሄ በጣም የሚዘገንን ቃል ምጠን ያልደግምም እና ይሄ የራሷ ተግባር እንደሆነ እንድታውቀው ሰው ያውቀዋል፣ ግን የበለ ደግሞ ፐብሊክ እያደረገችው ነው ስራዋ ያ እንደነበረ በነገራችን ላይ እሷ ናት እኮ ከልጇ ጋር የተኛችው። ሆዴ እኮ ልጇ ይሆናል። ቀላል ባለቄ ምርን እድሜ የማያስተምራት ኤልሻዳይ፣ አትመልስልሽም አታቅሽ። ሲጀምር አንቺ የወለጋ ልጅ ሆኖ ሲጀሚያቃል የለም የወለጋ ልጅ ናት። በጣም እኔ ኦሮሞ ነኝ ስትል በጣም ነው የማፍረው። በጣም ነው የምሳቀቀው። እንደዚህ ያለ ባለጌ እኛ በሰፉ ነው ያደግ ነው እንግዳ ሲመጣ ወደ ውስጥ ገብተን ሲናገሩ ቀና ብለን እንኳን አይን አናይ። እንደዛ ነው ያደግ ወተን እንደዚህ ሚዲያ ላይ ወተን አለላይ እንደዚህ ያለ ልጅ አላት። የልጅ አያት ሆነሽ እንደዚህ አይነት ቃል ካፍሽ ከወጣ ሞት ይሻላል። አንቺ አይደለም ይሄ ኦሮሞ ምናምን እንተይውና ኢትዮጵያዊ ነኝ ስትይ ራሱ እናፈብሻለሁ። በጣም በጣም ነው። ጂጂ ኪያ በአንደበቷ ያላንኳኳቹ ቤት የለም በአንደበቷ ያላንኳኳችው ቤት የለም፣ ያልሰበረችው ልብ የለም፣ ያላለቀሰችባት ኢትዮጵያዊ እናት የለች የለች። ይህንን ነው ምና ያላለቀሱብሽ ህይወታቸው ያልተበላሸ አእምሮ፣ ጤናቸውን ያጡ ሰዎች አሉ፣ ህይወታቸውን ያጡ ሰዎች አሉ፣ በአንቺ አንደበት ምክንያት። እኔ ግን ፈጣሪ ልጆቿ አንትቶ በእሷ ብቻ እሷን ብቻ ቢቀጣት እላለሁ እኛአንዳን የፈጣሪ ስራ ነው በምድር ላይ ለሰራሹ ነገር ሁሉ በምድር ላይ መ አሁን እንደዛ ሆኗል። ፍጥነቱ ራሱ ብታይ ፍርዱ እኮ እያየናት እያየናት እኮ አንቺ እንትን አለች ገላዋን ተጠዋኳታ እኮ ምናምን እንላለን። እንዴት ለጆሮ እንደሚከብድ የምታወጣቸው ቃላቶች አንቺ ምን አይነት መረን እንዴት የት ነው ያደገችው እንደዚህ አንቺ የሆነ ጓደኛ የምንዳረሰቂያል ስለእሷ እያወራኝ ስልኬን ስዋይፕ ሳረቅ እሷ ስትመጣብኝ ስልኬ ቆሸሽ ይመስለኛል። ኦፍኮርስ እንዴት እንደምትዘገንን እኮ የምትላቸው ቃላቶች አሁን እኔ አሁን ስፔሻሊ ኤልሻዳይ ላይ አንድ ቃል ያልተናገረች ልጅ ላይ በዛ ደረጃ አልፋ ተርፋ እናቷን ኤልሻዳይ ቤት አስርታለች። በምንዋስ ምን አገባት እና ሷ እንደሷ ጀርመን ቁጭ ብላ ከንቱ ትሆን እንደ ከንቱ እኮ የከንቱ ከንቱ ይልቁንስ ኤልሻዳይ አሜሪካም ኢሮፕን ካሉት በላይ ቆንጆ ስላላት ይቀኑባታል። ሞገስ ስላላት ይቀኑባታል። በጨዋነቷ ይቀኑባታል። ያ አልተማረችም ለምትለው ኦኬ እንደው እሷ ሰውን ማለት ሞራል አላት እንደ አንድ መጽሐፍ። አንቺ መጽሐፍ እና ማበብ እኮ አትችልም። ሲ አመሰለች ኪዱን ሆንሽ ኪዱን

ምንድን ነው ይቀጥላል እኮ እኔ እንደው አልገባሽ አለኝ ነገር ከየት ከየት ዐመት ታ ኤልሳዳ ላይ ጉጉ እንዳለች ሰው ያለ ምክንያት ያለ ምንም ልጅቷ ከዘር የለች ከፖለቲካ የለች በማንም በየትኛው ሙዚቃ ነው ቪዲዮ የምትሰራው ምንድነው በዚህ ደረጃ ወስዶ እሷ ላይ ስቅል ያደርጋል ደግሞ እኮ ዲቦራ የርቃን እንትን አለ ምናምን ግራ ዲቦራ የቤታ ደንገጥሮና ይሄን ይዛ በሰላም ትቀመጣለች። እንዲሁም ልጇ በጣም ልጇ እንድትቀላላት እየሰራችበት ይመስለኛል። ልጇን አትወዳት ቁመላ አሁን ማ በቃ ኩ ፕሩቭ አርጌ ያለሁ እኔ አሳይቻቸዋለው። ዲፈረንሱን አሳይቻቸዋለው። የኤልሻዳይ ምን ያህል የዛች የሰላም የምትባለው ልጅ ኮንተንታቸው ምን ያህል የአማራ የደመቀ እንደሆነ ምን ያህል ደግሞ ሳምሪ ኦሮሞን እንደምትነቅ አሳይቻቸዋል። አሳይቻል። አሁን ጂጂ ኪያ ምንም ቀን በቀን ብታፍጂ ሰው መሳቂያ ሊሆን ውርደት የተዋረደች እንደውም ፍጥረታ የተዋረደ ነው። በነገራችን ላይ እሷ መቼም ተከብራ አታውቅም። መቼም ባለጌ ምረ- እኔ ቃላቶቹ አይከብዳትም። እንዴት ብሎ ሰው ልጅ እንደዛ ይናገራል? የሆነ አጃጅቦ የፖሰቶ ቃላቶቹ እንዴት በሚያስጠሉ የሰው ልጅ በራሱ በቁሙ እንደዚህ ያለ ነገር ያረጋሉ። እራሱ የምታደረገው ያለሹ እኔ እናቴ ብትሆን ሚዲያ ላይ ወጥቼ በአደባባይ ነው ምክዳት። እማየ በጣም እንጂ እኔ እናቴ ብትሆን እኔ አልፈልግም። እኔ እንደዚህ እናት በጣም የምታሳፍሪ ደግሞ አያትም ሆንሽ፣ ጭራሽ እኔ ራሱ ፋኒ የራሱ እንደው አምኖ ራሱ ልጆቹ እሷ ጋር መቶ፣ አይ ፋኒ መንቃት አለ፣ በእውነት ልጆች ልጆች ይሄን እያዩ አድገው የባሰ ነው የሚሆኑት። ቁም ነገር ወስደህ አሳድጋቸው። ኢቭን ኢቭን ይሄ ባለጌ ቃላቶቿን ወስደህ ለመንግስት አሳየተን። ልጆች አንተ ጋር ነው መሆን ያለባቸው። ልጆች ልጅ ያየውን ነገር ነው እያየ የሚያድገው። ቁም ነገር አስተዳደጋቸው ጠሞ እንዳያድጉብህ፣ ልጆች አንተ ጋር ነው መሆን ያለባቸው። ሲሬስ በጣም እኚህ ልጆች ነገ አማርኛ መስማት ይጀምራሉ። በነገራችን ላይ ቲንክ አሁን ራሱ ይሰማሉ መሰለኝ። እንደዚህ ያለ ብልግና ቃል ትምህርት ቤት ሄዶ ይደግሞታል። የዛኔ ይለይልሃል እንግዲህ። እሷ እዚህ ሚዲያ ላይ የምትሳደበውን ቁጭ ብለው ይጠቡ፣ ይጠቡና ትምህርት ቤት ሄደው ይሉታል ተያይዘ ወገድን መግባት ማለት ነው። ልጆችህን መንግስት ከምንትን ከሚልብህ ራስ በጊዜ ውስጥ አንተ ጋ ይሁኑ። ወይ ይሄንን ነው ስለ ጊፍተሮቹ ውስጥ እናወራ እና ሰው እሺ ፎከስ ዳልሆንም እኔ ሰው ሲገባ ይሁን እንደሆነ አላውቅም። ዝም ነው የምለው፣ ሰው ሳያወራ ዝም ብዬ ተባልኩ ተብዬ ያደረኩት ታውቃላችሁ፣ ታውቃላችሁ። ግን በነገራችሁ ላይ ምኖቴስ እንዳደረኩ አውቃል። ሰው ቤት ገብቼ ሀሳቢን አሳምኜ መናገር እንደማልችል አውቃለሁ እና ብዙን ጊዜ ብዙን ጊዜ እሺ ሀገር አይቼዋለሁ ሰው ሲገባ ዝም ነው የምለው። መስማት ላይ ብቻ ነው የማተኩረው፣ ወይ ዝም ብዬ የራሴን ነገር አረጋለሁ እና ፎከስ ትሆናለህ። እስቲ እናውራ እና እስቲ ቆይ፣ ቤቲ ምን አለች? ቤቴ ልምዳኛቸው፣ በነገራችሁ ላይ የጎጃምን ፖለቲካ ቀጥ አድርጋ። አሁን ቤቲ የምታወራው ከእውቀት ምናምን ላይሆን ይባችሁ ይችላል። ቤቴ ልምዳኛቸው፣ ቅዳሜ ገበያ፣ በጣም ፓወር ያላት ሴት ናት እና ልታስቃችሁ ትችላለች ውይ ውይ ደግመሽ ላኪው ቆይ ቆይ አንቺ ያዘ ፀጉሩ ግን አነጋጋሪ ነው የነመራ ፀጉር አይነው ፓኪስታን ስለሆነ እኮ ነው ፓኪስታናዊ ነው ነመራ ወይ አንዳንድ ሰው ግን ቀንደሽ ሀገሬ። አሁን ላኪው ከነገና ጠፋሽብኝ የሚያስቀኝ ነገር እኔ የሠራሁትን ቪዲዮዎች ሰው መልሶ ይልክልኛል። ይህን ጉዴ ብለው የራሴን ቪዲዮዎች ማለት ነው። መልሰው እንቁርቲ ይሄን ነገር አይተሽዋል ብሎ የራሴን ቪዲዮ ኩም ይልኩል። ሀገሪ ደግመሽ ላኪ እሬት አለ